ከትዳር ጓደኛ ጋር ሻይ ወይም ምሳ እየበላችሁ ፅንስ እንደያዘችና አንተም የልጅ አባት እንደምትሆን ስትነግር ምን ይሰማህ ይሆን? ደስታ ወይስ ድንጋጤ? በትዳር ጓደኛ ማህፀን ውስጥ የጀመረው የዘጠኝ ወር ፅንስ ስኬታማ እንዲሆን ማድረግ ካለብህ ስነ ልቦና ዝግጅት በተጨማሪ ስለ እርግዝና ያለህን ግንዛቤ ሰባ ማድረግ ይጠበቅባል። ሰላም ውድ ተመልካቾቻችን፣ በዚህ ፕሮግራም እጻን ልጅ ተጸንሶ እስከ ሶስት ወር ያለውን ጊዜ በማዘጋጀት አንተም ሞንክ ባለቤትም ማድረግ ያለባችሁን ነገር ለመዳሰስ ጥረት እናደርጋለን። መልካም ቆይታ። የመጀመሪያዎቹ ሁለት ሳምንታት ፅንስ የሚጀምረው የወንዱ ዘር ከሴቷ ዘር ጋር ውህደት በፈጸመበት ሳ ሲሆን ይህ ውህደት የሚካሄደው በላይኛው የማፀን ትቦ ውስጥ ነው። በዚህ ክፍል ውስጥ የሚገኘው የሴት ዘር ብዙውን ጊዜ ከአንድ ወይም ከሁለት ወንድ ዘር ጋር ጥምረት የሚፈጥር ሲሆን ለዚህ ስኬታማነት የወንዱ ዘር ብዛት ከ60 እስከ 100 ሚሊዮን የሚደርስ ወይም የማያንስ መሆን አለበት። የወንዱ ዘር በውስጣቸው በያዙት ህብረ ብሔራዊ አይነት ለሁለት የሚከፈል ሲሆን እነዚህም የሴት ኤክስ ህብለ ብሔራዊ እና የወንድ ዋይ ህብለ ብሔራዊ ናቸው። ከወንድ ዘር ውስጥ ዋይ ህብለ ብሔራዊ የያዙት ፈጣኖችና አጭር ዕድሜ ያላቸው ሲሆን ኤክስ ብለበር አይ የያዙት ደግሞ ዘገምተኛና ረዘም ያለ ጊዜ ዕድሜ ያላቸው ናቸው። በዚህ ምክንያት የወሲብ ግንኙነቱ የተፈጸመው በ12 እስከ 16 የወር አበባ ቀን ወይም የሴቷ እንቁላል ለውደት ዝግጁ በሚሆንበት ወቅት ላይ ከሆነ የወንድ ልጅ የመወለድ ዕድሉ ከፍ ያለ ነው። ወሲብ የተፈጸመው ከዚህ በፊት ከሆነ ግን የወንድ ብለበር አይ የያዙ የወንድ ዘሮች ሁሉ ኦቨሬሌሽን ፔሬድ ከመድረሱ በፊት ስለሚሞቱ ሴት ልጅ የመውለድ እድል የሰፋ ነው። በዚህ መልክ የተፈጠረው ጽንሰት በማፀን ቱቦ ውስጥ የመጀመሪያ የሆነ ጉዞውን በመጀመር ከሶስት ቀን ልፋት በኋላ በማፀን ውስጥ ይደርሳል። ይህ የጉዞ ሂደትን የሚፈጅበት ጊዜ በራሱ በፅንሱ የወደፊት እጣ ፈንታ ላይ ከፍተኛ አስተዋጽኦ አለው። ለምሳሌ በቱቦ ውስጥ የሚያደርገው ጉዞ በጣም ዘገምተኛ ከሆነ ፅንሱ እድገቱን ማዕፀን ውስጥ ከመድረሱ በፊት በዚህ ቱቦ ውስጥ ስለሚያጧጥፈው ነገሩ ከማዕፀን ውጭ እርግዝና እንዲፈጠር ያደርጋል። ይህ አይነት ችግር ብዙውን ጊዜ ማዕፀን ኢንፌክሽን ያለባቸውና ከዚህ በፊት ውርጃ በፈጸሙ ሴቶች ላይ ጎልቶ ይታያል። በተቃራኒው ይህ ጉዞ ፈጣን ከሆነ ጽንሱ ገና ሳይዳብር ማዕፀን ውስጥ እንዲገባ ስለሚያደርግ በማዕፀን ውስጥ እርጋቱ ዕድል ይቀንሳል። ከላይ እንደተጠቀሰው ከሶስት ቀን በኋላ ማዕፀን ውስጥ ከፈረሰ በኋላ ማዕፀን ውስጥ ለተጨማሪ ሶስት ቀን ጉዞ ማድረግ የሚያርፍበት ጊዜ ይፈልጋል። በዚህ ወቅት ችግር ከተፈጠረ ሰውነታችን ጽንሱን በወር አበባ መልክ ያስወግዳል። በእነዚህ በጠቅላላ ስድስት ቀና ጽንሱ ከማዕፀን ወይም ከእናቱ ሰውነት ጋር ምንም ግንኙነት የሌለው ሲሆን የሚመገበው ምግብ የሚያገኘው የሴት እንቁላል ውስጥ ከነበረ ንጥረ ነገር ውስጥ ነው። ስለዚህ በዚህ የመጀመሪያ ሳምንት የሴቷ ሰውነት ማርገዟን ገና አያውቅም። ሰባተኛው ቀን የመጀመሪያው ውቅርት ኮን ወይም ክሪቲካል ዴይ ሲሆን በዚህ ሰዓት ሽሉ የራሱ የሆነ የእድገት ሆርሞን ማመንጨት የሚጀምር ሲሆን ይህ ሆርሞን ለእናቲቱ ሰውነት ለመጀመሪያ ጊዜ አብሳሪ ይሆናል። ብዙውን ጊዜ እስከ 50 ፐርሰንት የሚሆኑ ጽንሶች ወንዱም እንደተረገዘለት ወይም እንደተረገዘበት ሴቷም እንዳላረገዘች ስታውቅ፣ በዚህ ወቅት ግን ይከሽፋሉ። ለዚህም ዋንኛው ምክንያት ጽንሱ በቀላሉ በውስጣዊና ውጫዊ ተጽዕኖ መጋራት መቻሉ ነው። ስለዚህ ጽንሱ የምትፈልገውን ከሆነ ልጁን ማንኪያ ላይ ቁጭ እንዳለ እንቁላል ተንከባከበው። ከሶስት እስከ አራት ሳምንት በዚህ ሰዓት የጽንሱ የልብ መምታት የሚጨምር ሲሆን ከዚህም ሌላ አንድ አንጎል ያሉ አካላት የሚጠነሰሱበት ወቅት ነው። በዚህ ሰዓት የሚፈጠሩ ችግሮች በእነዚህ አካሎች እድገት ላይ ተጽዕኖ ያሳድራሉ። ከእነዚህ ውስጥ የተለያዩ መድኃኒቶችን መውሰድ፣ ለተላላፊ በሽታዎች መጋለጥና ያልተሳኩ ውርጃዎች በዋነኝነት ይጠቀሳሉ። በተለይ በዚህ ሰዓት የአልኮል መጠጥ ማዘውተር በወደፊቱ ሕፃን ፊት ቅርጽ እና አእምሮ ደረጃ ላይ ከፍተኛ ጉዳት ሊያስከትል ይችላል። ስለዚህ በእርግዝናው በድንገት የተፈጠረበት ችግር ሳይሆን የምትፈልገውና አስበበት ከሆነ ማድረግ ያለብንና የሌለብን ትረዳለ። በዚህ ወቅት የወደፊቱ ሕፃን የጆሮ ቅርጽ ሲኖረው፣ በመጀመሪያው ወር መጨረሻ ላይ የደም ዝውውር ስርዓቱ ስራ ይጀምራል። ከዚህ ሌላ የዓይን የእጅና እግር፣ ጉበት፣ ኩላሊት፣ ጨጓራ፣ አንጀት የሚጠነሰሱበት ሰዓት ነው ከአምስት እስከ ስድስት ሳምንት ወቅት እሷም ማርገዟን አንተም ማስረገዝን የማትጠራጠሩበት ሰዓት ነው። ይህ እርግዝና ሴቶች የተለያዩ ስሜት ምልክቶች የሚያዩበትና ይህንንም የሚያጠናክሩበት ሰዓት ነው። ከዚህ ውስጥ የማቅለሽለሽ ስሜት ወደ ላይ የማለት የማላብ የራስ ማዞርና ራስን መሳትን የመሳሰሉ ምልክቶች ሊታዩ ይችላሉ። ስለዚህም ዋነኛው ምክንያት በነፍሰ ጥሯ ሰውነት ውስጥ ከፍተኛ የሆነ የሆርሞን ምርት እና ለውጥ ስለሚካሄድ ነው። አምስት ሳምንት ገደማ የወደፊት ህፃን የደም አይነት ወይም ብለድ ግሩፕ የሚወሰንበት ሰዓት ሲሆን እንደ የተለያዩ የፊት አካላት አይን፣ አፍንጫ፣ የላይና የታች መንጋጋ የሚፈጠሩበት ወቅት ነው። በዚህ ጊዜ ውስጥ ከተለያዩ የጉልበት ስራዎችና የወስብ ግንኙነት መቆጠብ ጥሩ ነው። ሌላው ግን ቻላር ትዕግስት ይኑር። በዚህ ጊዜ ጀምሮ ጤና ጣቢያ ብቅ ማለት፣ ክትትል ማድረግ ጥሩ ነው። ከሰባት እስከ ስምንት ሳምንት ጊዜ በእርግዝና ወቅት ወሳኝ ከተባሉ ውስጥ በዋነኝነት የሚጠቀስ ሲሆን ይህም የፅንሱ የጤንነት ደረጃ በመፈታተን ይታወቃል። በዚህ ወቅት ከላይ የተጠቀሰው የሆርሞን ምርት በመቀነስ ረጋ የሚልበት ሰዓት ሲሆን በዚህም የእንግዴ ልጅ በፅንሱና በእናቲቱ መካከል ያለውን ግንኙነት ለማጠናከር የሚንቀሳቀስበት ወቅት ነው። በዚህ ጊዜ ወዲያው እናትየዋ የምታደርገው ነገር ሁሉ በጥሩም ሆነ በጥፎ መልኩ በፅንሱ እድገት ላይ ተጽዕኖ ይኖረዋል። ለምሳሌ መደሰት፣ መከፋት፣ የተለያዩ እንቅስቃሴዎች፣ መድኃኒቶች፣ አልኮል፣ ሲጋራ የራሳቸው አሉታዊ ጎኖች ይኖራቸዋል። በዚህ ወቅት የፅንሱ ልብ እንዳዋቂ ሰው አራት ክፍሎች ያሉት ሲሆን ትልልቆቹም የደም ሥሮች የሚፈጠሩት በዚህ ወቅት ነው። በተጨማሪም እጅና እግር ጣቶች የሚፈጠሩበት ወቅት ነው። ከዚህ ሌላ ፅንሱ ወንድ ወይም ሴት መሆን መለየት ስለሚጀምር በቀላሉ ሲደረግ የአልትራ ሳውንድ ምርመራ በማረጋገጥ ካሁን ቀሚስ ወይም ሱሪ መግዛት እንዳለባችሁ ልታውቁ ትችላላችሁ። ከዘጠኝ እስከ አስር ሳምንት ባለቤት ወይም የልጆችና ስታያት ደንገጥ ልትል ትችላለች። ጉንጮቿ ሟሸው፣ አይኗ ባብጦ፣ ተጎሷ ቅላ ስታይ ምነካድ ልትችል ይሆናል እንዲያደረጋት ከላይ እንደተባለው ሰውነት ውስጥ የሚካሄዱ የሆርሞኖች አብዮታዊ ፍንዳታ ነው። ከዚህ ሌላ ከአምስት እስከ ስድስት ሳምንት ጊዜ እንደበሩ አይነቶች በተጠናከሩ ሴቶች ላይ ሊታይ ይችላል። ዋናው ነገር እኒህ ነገሮች የተለመዱ ናቸው ብሎ ቸል አለማለትና በተለይ የስኳር በሽታ ያለባቸው በቤተሰባቸው ውስጥ ሴቶች ሳይጠፋ ወደ ሐኪም ዘንድ ብቅ ማለት የግድ ነው። ከዚህ ሌላ ራስን ዘና አድርጎ ንጹሕ አየር መቀበል፣ ማንበብ፣ ለስላሳ ሙዚቃ መስማት፣ ቀለል ያለ ምግብ መገብ ጥቅሞ የጎላ ነው። ከ11 እስከ 12 ሳምንት፣ ይህ ወቅት የእርግዝና የመጀመሪያው ሶስት ወር ማጠናቀቂያ ሲሆን ወቅቱም ሰላምና መረጋጋት የሰፈነበት ስርዓት ነው። በዚህ ጊዜ እርጉዝ ሴቶች ዝምተኛ ስለሚሆኑ አንዳንድ የሚያወሯቸውን ሰው እንኳን ልብ ብለው ላይሰሙ ይችላሉ። ለዚህም ዋናው ምክንያት የሴቶች ስነ ልቦና በይበልጥ ወደ ራሳቸው ያነጣጠረና በውስጣቸው የሚካሄደውን ሕይወት በማዳመጥ ስለሚወጠሩ ነው። ከዚህ ሌላ ጡቶቿ የመፈርጠም እና የመወጠር ስሜት ቢኖረው ከዚህ በፊት እንደነበረው ሕመም አይሰማትም። የማጸኗም እድገት እየጨመረ የእጅ ጭብጥ የሚያክል ሲሆን፣ በስነ ልቦና ደረጃ ለእናትነት ሙሉ ዝግጅት የምታደርግበት ወቅት ነው። በአንዳንድ ውርጃ በግ በሚፈቀድባቸው አገሮች ይህ ወቅት የመጨረሻው የውርጃ የሚፈቀድበት ጊዜ ሲሆን ከዚህ በኋላ ግን በተለየ የጤና ወይም ማህበራዊ ምክንያት ካልሆነ በስጠቀር በግ የተከለከለ። ሰላም፣ ውድ ተመልካቾቻችን፣ የዛሬውን በዙ አበቀን። ሳምንት በተመሳሳይ ፕሮግራም እስከምንገናኝ ድረስ ቸር ቆዩልን።